የስፖርት ንጉሱ ሮኒ ኮልማን ከፍታና ውድቀት። ስሙ ሮኒ ኮልማን ይባላል። በገናናው የቦዲ ቢልዲንግ ወይም ሰውነት ግንባታ ግዛት ውስጥ ስሙ ገኖ እና በታሪክ እንደ ንጉስ ተቀርጾ ይገኛል። ሚስተር ኦሎምፒያ በተባለ ውድድር ላይ ስምንት ጊዜ ሪከርድ በመስበር በስፖርቱ ቁንጮ ላይ መቀመጥ ችሏል። ከመጠን በላይ ባለው ጥንካሬውም ለዓላማው የጸና ሰው ተምሳሌት ነው። ሮኒ ኮልማን ከዝቅታ ተነስቶ የሰውነት ገንቢዎች የዙፋን ማማ ላይ ለመ መድረሱ ለዓላማው የማይበገርና ለሙያው ያለው ጥልቅ ፍቅር ትልቅ ማስረጃዎች ናቸው። ሮኒ ኮልማን የተወለደው በፈረንጆቹ ግንቦት 13-1964 ሲሆን የሙያው ታላቅነትም የጀመረው ገና በልጅነቱ ነበር። ታሪኩን እንዲቀይር ልዩ አጋጣሚ ያገኘውም በ1984 ላይ ከጋምብሊንግ ግዛት ዩኒቨርሲቲ በአካውንቲንግ ዲግሪውን ከተመረቀ በኋላ ነበር። ዲግሪውን ተመርቆም ከጨረሰ በኋላ በሙያው ስራ ማግኘት ፈታ የሆነበት። ከዚያም የፒዛ ቤት ውስጥ የሰራ ራሱን አገኘው ገንዘብ ማግኘት ትምህርትና መሰረታዊ ግዴታ ማሟላት የከፋ ቢሆንበትም የፒዛ ድርጅቱ በሚያገኘው ነፃ ፒዛ ህይወቱን ማስቀጠል ችሏል። መሰናክልም ሲያጋጥመው ወደኋላ ለማለቱና ጠንካራ የስራ ስነ ምግባሩ በመጨረሻም ወደ ተለያዩ መንገዶች መርቶታል። በ1989 ላይም ማህበረሰቡን ለመጠበቅና ለማገልገል ቴክሳስ ውስጥ በሚገኝ የአርሊንግተን የፖሊስ ክፍል በመቀላቀል የፖሊስ መኮንን መሆን ችሏል። ህግ ከማስገበር ሙያው ባሻገር ጎን ለጎን የሰውነት ግንባታ ያለውን ፍቅር በመስራትና በማስቀጠል እጅግ ጠንካራነቱን ማሳየት ችሏል። የሮኒ ኮልማን ፍላጎት በዚህ አላበቃም። የቦዲ ቢውልዲንግ ውድድር መርከብ ላይ በመሳፈር ብዙ ውድድሮችን በማድረግ ስሙን በደማቅ መጻፍ ችሏል። የእሱ አስገራሚ መሻሻልና ለውጥ ለመገኘትም የማያቋረጥ ልምምድና ጥንካሬ አለም ላይ ባሉ የቦዲ ቢውልደሮች አይን እይታ ውስጥ እንዲገባ አድርጎታል። ከዚያም ትኩረትንና አድናቆትን በማግኘት ያለውን ጉልበት ለመግለጽ ቢግ ሮን ተብሏል። ሮኒ የሰውነት ቅርጹ ለማውጣት ላቡን በማፍሰስና ብርቱ ጥረት በማድረግ የቦዲ ቢውልደሮች ቁንጮ ሊሆን ችሏል። እሱ በሚገኝባቸው ውድድሮች ሁሉ ሁሌም ማራኪና ድምቀትን ይጨምራል። ድል አድራጊነትና አሸናፊነትን በተደጋጋሚ አጣጥሟቸዋል። በቦዲ ቢውልዲንግ ዓለም ሮኒ ልክ እንደ ንጉስ የበላይ መሆን የጀመረው ገና በጀማሪ መድረኮች ላይ ነበር። ከዚያ በኋላ ግን በየመድረኩ ላይ ለዘመናት ወደር የማይገኝለት ስፖርተኛ ሆነን በ19 ዘጠናዎቹ መጨረሻ ና በሁለት ሺዎቹ መጀመሪያ አካባቢ ያሉ ጊዜያት ለሮኒ ኮማን በሙያው ቁንጮ ላይ ለመድረሱ ምስክርና ወርቃማ ጊዜዎች ሲሆኑ በቦዲ ቢውልዲንግ ታሪክም ለሱ ሌጋሲ የዘላለም አስረጃዎች ናቸው። ሚስተር ኦሎምፒያ በቦዲ ቢውልዲንግ ዘርፍ አለም ላይ ከፍተኛ ክብር ያለው ውድድር ሲሆን ለሮኒ ልክ እንደ ጦር ሜዳ በመጠቀም ዝነኛነቱን ጽፎበት አልፏል። ውድድሩን ባካሄደባቸው በእያንዳንዱ የስኬት ዓመታትን ማንም የማይበግረው ኃይለኛ መሆንን የሪከርድ ባለቤት መሆንን እንዲሁም አይቻልም የሚባልን ነገር መሰባበር እንደሚቻል ማረጋገጥ ችሏል። በፈረንጆች ከ1998 እስከ 2005 ድረስ የሚስተር ኦሎምፒያ የውድድር መድረክ ላይ ተደርጎ በማይታወቅ መልኩ በተከታታይ ስምንት ድሎችን በማድረግ የበላይነቱን አረጋግጧል። መድረክ ላይ ሲታይ 140 ኪሎግራም የሚመዝነው ግዙፍ ሰውነቱ በተወጠረው ጡንቻውና የደም ስሩ ምን ያክል ጡንቻማ እንደሆነና ድሮ ሲያልመው የነበረውን ማሳካት እንደሚቻል አሳይቷል። ነገር ግን የአካላዊ ጥንካሬ ብቻ ሳይሆን ለዓላማው ካለው ጽናትና ጥንካሬ እያንዳንዱ ውድድር ላይ ሊያመጣው የቻለው ውጤት ሆኗል። ከባድ የልምምድ እንቅስቃሴዎችን ሁሌም ሲያደርግ ጥርሱን ነክሶ ከሰው አቅም በላይ በሆነ ኃይል ክብደት ይገፋል፣ ያነሳል። እሱ በነገሰበት ዓመታት ከድሉና ከአሸናፊነቱ ባሻገር የሮኒ ኮልማን ተጽዕኖ ወደ ቦዲ ቢውልደሩ ማህበረሰብ ተስፋፍቷል። ለብዙ አትሌቶች ህልማቸውን አሳደው እንዲይዙና እንቅፋቶችን ገፍተው እንዲጥሉ አነቃቅቷቸዋል። የሮኒዝ እና ባለም ከፍታ ማማ ላይ ሲደርስ ለሚወደው ስፖርት አምባሳደር መሆን ችሏል። ወደር ከሌለው የስኬት ጉዞ ማግስት በጉዳት ምክንያት እየቀነሰ ሰውነቱም እየወፈረ መጣ። በልምምድ ጊዜ የሚያነሳቸው ክብደቶች እጅግ ከባድ እና የማይገመቱ ከመሆናቸውም በላይ የአካላዊ ጤናው ላይ ለጉዳት ዳርጎታል። የመጀመሪያ የህመም ምልክትም የማያቋርጥ የጀርባ ህመም አይነት ነበር ያጋጠመው። ከጊዜ በኋላም ህመሙ እየበረታ በመምጣት መድረክ ላይ እና ከመድረክ ውጭም ለህይወቱ ቋሚ ደባሉ ሆነ። የሮኒ ኮልማን የጀርባ ማህተመን በሚሰራው ከባድ ስራዎች ምክንያት ከቀላል ጉዳት ተነስቶ እጅግ ለከፋ ጉዳት ዳረገው። አጋጠመው ብዙ ችግር ውስጥ የነርቭና የዲስክ መንሸራተት ስር ለሰደደ ከፍተኛ ህመም በማምጣቱና የህይወቱን አቅጣጫም ለዘላለም ቀይሮታል። ከህመም ስሜቱ ለማገገምና ውድድሩ ላይ ራሱን ለማቆየት ብዙ የጀርባ ሰርጀሪዎች አድርጓል። ከእነዚህም ውስጥ መልቲፕል ስፓይናል ፊውዥን የሚባል ቀዶ ህክምና ሁለትና ከዛ በላይ የሆኑ የአከርካሪ አጥንት ዲስኮችን አንድ የማድረግ ሂደር ተሰርቶለታል። ከዝቃዩን ለመቀነስ ታስበው ብዙ ቀዶ ጥገና ምዕመናዎች ቢያደርግም እንቅስቃሴውና መተጣጠፉ ላይ ከፍተኛ ችግር አምጥቶበታል። ብዙ ስቃይና እንግልት ቢያጋጥመውም የሮኒ ወኔና መንፈስ ግን አልተሰበረም ነበር። የሚያሰቃይ ህመምና የሰውነት እንቅስቃሴ ገደብ ቢገጥመውም ውድድሩን በመቀጠል ምን ያክል ቆራጥ እንደሆነ አሳይቶበታል። የሮኒ ኮልማን አስከፊ ህይወት ጉዞ የጀመረው ሰውነቱ ላይ መጥፎ የክብደት ማንሳት ጉዳት ሰለባ ካጋጠመው ጊዜ ጀምሮ ነበር። ብዙ ቀዶ ህክምና አድርጎም ስር ከሰደደ ህመሙ ቢበረታበትም እሱ ግን ህልሙንና ምኞቱን ለመኖር ያገደውን የሰውነት ጉዳት ሁሌም ያለማቋረጥ ይታገለው ነበር። ከጊዜያት በፊት ከሰው አቅም በላይ ጥንካሬ የነበረው ሰው አሁን ላይ ልብ በሚሰብር ሁኔታ ልክ እንደ መራመድና የተለመደና ተራ እንቅስቃሴዎችን ማድረግ እንኳን የሚያሰቃየው ሰው ሆኗል። ነገር ግን ሮኒ ኮልማን በእንደዚህ አይነት የጤና ሁኔታ ሆኖም ቢሆን መሸነፍን እና ተስፋ መቁረጥን ልክ እንደ ድሮ በወኔ እምቢ ይላል። ብዙ ጊዜ የዳሌና ጀርባ አጥንት የመተካት ቀዶ ህክምና ማድረጉ ለከፋ ህመምና እንቅስቃሴው ላይም ከባድ እክል ፈጥሮበታል። ሮኒ በዚህ ህመምና ስቃይ መካከል ሆኖ የገጠመውን አእምሯዊና ስነ ልቦናዊ ቀውስ መዋጋት ችሏል። ከዚህ ሁሉ ስቃይ በኋላ የነበረው ውጣውረድ በህይወቱ አዲስ ምዕራፍ አመጣለት። ቦዲ ቢውልዲንግ በሚሰራ ማህበረሰብ ዘንድ መለወጥ፣ ከችግር ወድቆ መነሳትና በእውቀት ሊቅ በመሆን ተጽዕኖ መፍጠር ቻለ። የመወዳደሪያ ዘመኑ ካበቃ በኋላም የእሱ ልምድና ተግባር በብዙ አትሌቶች ዘንድ በማስተጋባት ችግሮችን በመቋቋም ትልቅ ቦታ እንዲደርሱ መነቃቃትም ፈጥሯል። ነቱ እንቅስቃሴ እንዳያደርግ ቢያደርገውም ተስፋ ሳይቆርጥ ወደ ማገገሚያና ፊዚዮትራፒ መሄድ ችሏል። ምክንያቱም ጉዳቱ ምንም ከመስራት እንዲያግደው መፍቀድ አልፈለገም። ቀስ በቀስም በእያንዳንዱ የማገገም ሂደት ውስጥ ትንሽ ድሎችን ማግኘት ቻለ። ሮኒ በማገገሚያው ሂደት ውስጥ ሆኖም ያለውን ልምድ በግልጽ ለሌሎች በማጋራት ከዝነኛውና ከሰውነት ገንቢዎች ንጉስ ጀርባ ያለውን እውነት አሳይቷል። የእሱ ግልጽነት በአድናቂዎቹ ዘንድ በደንብ በማስተጋባት ብዙ ችግሮችን ያሳለፉ የእሱ መሰል የስፖርቱ አሸናፊዎችን ሳይ ቅርብ በእውቀት ሲረዳና ሲያበረታታ ተገኝቷል። ሮኒ ኮልማን ከውድድር በኋላ ባለው ህይወቱ ለሰውነት ገንቢዎች ትክክለኛ የልምድ ቴክኒክ፣ እና ከጉዳት ደግሞ እንዴት ራሳቸውን መጠበቅ እንዳለባቸው እውቅና መፍጠር ችሏል። ካለፈበት አድካሚ ልምድ በመነሳትም በልምምድ ጊዜ የተመጣጠነና ቀጣይነት ያለው ስራ መሰራት እንዳለበት አሳይቷል። ሮኒ ኮልማን ከዚህ በተጨማሪ ከቦዲ ቢውልዲንግ አለም በመውጣት መጽሐፍ በመጻፍ ዘጋቢ ፊልም በመስራት እንዲሁም ቀጥታ ስርጭት ከጡንቻ እና የሰውነት ቅርጽ ውጭ አነቃቂ ንግግሮችን ያካሄዳል። ወድቆ መነሳት ጽናትና የሱ በችግር የተሞላ ህይወት መልእክት እያንዳንዱን ሰው ማነቃቃቱን ቀጥሏል። ሮኒ የስፖርቱ ንጉስ በመሆንና በቦዲ ቢውልደሮች ዘንድ በጥልቀት ተጽዕኖ በመፍጠር ለሁልጊዜም በጣም ተወዳጁ የስፖርት ሰው በመሆን ቀጥሏል። የሮኒ ኮልማን ስራና ሌጋሲ ከልብ ለተነሳሽነቱና በቆራጥነቱ የስኬት ከፍታ ለመድረሱ ማስረጃዎች ናቸው። ነገር ግን ለትልቅ ስኬት በሚደረግ ጥረት ውስጥ ተመጣጣኝ ወይም በልክ መስራትና ራስን መጠበ መጠበቅ እንዳለብን የሮኒ ታሪክ እንደ አንድ ጠቃሚ ማስታወሻ መጠቀም ይቻላል። የስኬት መንገድ አንዳንዴ ከፍተኛ ዋጋ ሊያስከፍል ይችላል። ነገር ግን ችግርን በመቋቋም የሚገኘው ስኬት አለም ላይ ትልቅ ታሪክን ጥሎ ያልፋል።